ሰላም የተከበራችሁ የቅርንጫፍ ጽሕፈት ቤታችን ግብር ከፋዮች እንዲሁም የዩቲዩብ ቤተሰቦቻችን ስሜ ሃና ንጉሴ ይባላል። የታክስ ከፋዮች ትምህርት መረጃ አቅርቦት የስራ ሂደት አስተባባሪ ነኝ። ግብር ከፋይ ስለ ኪሳራ አያያዝ ወይም ኪሳራ በወጪነት የሚያዝበትን አግባ ተደጋጋሚ ጥያቄዎች ይነሳሉ። ለስንት ዘመን ኪሳራ ይሸጋገራል የሚሉትን ጥያቄዎች ያነሳሉ። እንግዲህ ሂሳብ ዘመኑ ኪሳራ የገጠመው አንድ ድርጅት ማሸጋገር የሚችለው አንድ ባለስልጣኑ ኦዲት ካደረገው አሊያም ደግሞ የሚቀጥለው የግብር ማሳወቂያ ዘመን እስከሚደርስ ድረስ ኦዲት ማድረግ ካልቻለ፣ ባለስልጣን መስሪያ ቤቱ ኪሳራ የገጠመው ድርጅት የሂሳብ መዝገቡን በማሳወቂያ ጊዜ በውጭ ኦዲተር የተረጋገጠ የሂሳብ መዝገብ ማቅረብ ይኖርበታል። በውጭ ኦዲተር የተረጋገጠ የሂሳብ መዝገብ ያቀረበ እንደሆነ ኪሳራውን እንዲያሸጋግር ሊፈቅድለት ይችላል ይላል። በገቢ ግብር አዋጅ 979/2008 መሰረት ይህንን ኪሳራ እንደ ወጭነት የሚያዘው ኪሳራው በገጠመው ቀጥሎ ባሉ ተከታታይ አምስት ዓመታት ጊዜ ውስጥ እንደሆነ የደነገገበት ሁኔታ ሲኖር፣ ይህ ኪሳራ ግን ለድርጅቱ የሚያዘው ከሁለት ጊዜ ማለትም ድርጅቱ በስራ ዘመኑ የገጠመው ኪሳራ ለሁለት ጊዜ ብቻ እንደሆነ አስቀምጧል። እንዳለ ይህ ግብር ከፋይ በግብር ዘመኑ ለሁለት ጊዜ የገጠመውን ኪሳራ ማካካስ እንደሚችል የተደነገገበት አግባብ ቢኖርም ቀድሞ የመጣው ኪሳራ ቀድሞ መካካስ እንዳለበት አስቀምጧል ማለት ነው። ሌላው ከዚህ ጋር ተያይዞ የሚነሳው ከገቢ ግብር ነፃ መብት የተሰጣቸው የታክስ ዕፎይታ ላይ ላሉበት ዘመን የደረሰባቸውን ኪሳራ እንዴት ነው የሚያካክሱት የሚለው ነው። በገቢ ግብር ነፃ መብት ያላቸው ድርጅቶች የገቢ ግብር ነፃ መብት ዘመናቸው እንደተጠናቀቀ ቀጥሎ ባሉት ዘመን ለግማሽ የነፃ መብቱ ጊዜ ኪሳራ ማሸጋገር እንደሚችሉ ተቀምጧል። ከረዥም ጊዜ ውሎች ጋር ተያይዞ ደግሞ የረዥም ጊዜ ውሎች ጋር ተያይዞ የደረሰበትን ኪሳራ ግብር ከፋዩ ሊያካከስ የሚችለው ወደፊት ቢሆንም፣ ነገር ግን በዛው ዘመን ስራ የሚያውቀ እንደሆነ ወደኋላ ሄዶ የሚያካከስበት ሁኔታን ያስቀመጠበት አግባብ አለ ማለት ነው። ይሄ ቢሆን ቢኖርም ግን የታክስ ባለስልጣኑ የግብር ከፋዩን መረጃ ኦዲት በማድረግ የተሻሻለ የታክስ ስሌት ማስታወቂያ በመጨመር በመቀነስ ወይም ተከፋይ በማድረግ መስጠት እንደሚችልን ግን በዛው አግባብ ያስቀመጠበት ሁኔታ አለ ማለት ነው። ኦዲት አድርጎ ልዩነት ካገኘ ተከፋይ ሊሆን ይችላል። ኪሳራውንም በመቀነስ ወይም በመጨመር ሊሆን ይችላል። የተሻሻለ የታክስ ስሌት ማስታወቂያ መስጠት እንደሚችል ተደንግጓል ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። ይህንን ዩቲብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ደውል ምልክቷን በመጫን አዳዲስ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ከወደዳችሁት ደግሞ ላይክ አድርጉልን፣ ሼር በማድረግ ለሌሎች ተደራሽ እንዲያደርጉልን በማክበር እንጠይቃለን። ስላዳመጣችሁን እናመሰግናለን።